ሰላም ጋይ ሰዎች፣ የአደይ ድራማ ቀጣይ ክፍል እዚህ መጥቻለሁ። ኪንጎና ቅምጥል በገጠር በክፍል ሀገር፣ ቅምጥል ኪንጎን ተከትላ እስከ ክፍል ሀገር ድረስ ሄዳለች። እንግዲህ ኪንጎ ዳይመንድ ተከትሎ ወደ ሀገር ቤት ሄደዋል። ዳይመንድ የአባቱን ንብረት ፍለጋ ምክንያቱም የዳይመንድ አባት ምን ሆኖ እንደሞተ ንብረቱስ ለምን እንደተወረሰ፣ እንግዲህ ንብረቱን የአዴ አባት ሰብስቦ ሁሉንም ይዘዋል። የአቤንም የዳይመንድንም አባት ንብረት። ስለዚህ ዳይመንድ ይገባኛል የአባቴ ንብረት ብሎ ወደ ገጠር ሄደዋል። ኪንጉም እንደዛው። ከምጥል ታዲያ እኔም አልቀርም ኪንጉን ተከት እየሄዳለሁ ብላ ሄዳለች። የቅምጥላ አባት በጣም ተጨንቋል። ምክንያቱም ኪንጎ ዱሩዬ እንደሆነ ጥሩ ሰው እንደሆነ አድርጎ ስለሚያስቡ ኪንጎ ግን ያው ስለመፈራ እንጂ እንደዛ ሆኖ አይደለም። ባቡሬና የባቡሬ እናትስ መላይ ናቸው። ለሊ በጣም መልካም ልጅ እና በጣም ጥሩ ልጅ። የባቡሬ እናት ወደ ራሷ እንዴት ተመለስ፣ ወደ ራሷ እንዴት ተመለስ። ያበደች ሰው እንዳልሆነች በጣም ነው የተረዳቻት። ምክንያቱም የባቡሬ እናት እውነትም አላበደችም። ነገር ግን የልጇ ነገር ሆኖባት ባቡሬን እንዴት እንዳሳደገችው፣ ባቡሬን በምን ፈተና ውስጥ በምን ፈተና ውስጥ ሆና እንዳሳደገችው እና በምን ሁኔታ ዚህ እንደደረሰች በጣም ትናገራለች። ነገር ግን ታዲያ በጣም ትልቅ ምስጥር አላቸው የቅምጥል አባት እና የባቡሬ እናት። ምናልባት የቅምጥል አባት የባቡሬ አባት ሊሆን ይችላል አይታወቅም። ምናልባት ቀስ በቀስ የባቡሬ እናት ያለውን ምስጢር ከተናገረች እንደዛ ነው ብዬ አስባለሁ። በትንሹም ቢሆን ግን በሌሊ ምክንያት ባቡሬን እያወቀች ይመስለኛል። ሌሊ ታዲያ በጣም እየቀረበቻት፣ በጣም እያዳመጠቻት፣ ወደ ራሷም ደግሞ እንድትመለስ እያደረገቻት ትገኛለች። በጣም የምትመሰገን የትንሽ ትልቅ ናት። ሌሊ ጎበዝ እንዲሁም ደግሞ የቅምጥልን አባት አዴም ለሊም ባቡሬ እየሄዱ ይጠይቃሉ። ምክንያቱም ቅምጥል አደራ ብላት ነው ሄደችው። ለአዴ አዴም እየተንከባከበች ትገኛለች። በዛ ላይ ታማሚ ነው። በዚህ አጋጣሚ አባቷም ቅምጥልን እንዳይቀይማት ቀስ በቀስ ሆዱ እንዲራራና ቅምጥል ተመለሳ ስትመጣ እንዳኮርፋትም አኮርፋትም ነው ነው በጣም ጦ አዴና ዴቭስ አዴ በጣም በናዳለች በዴቭ። ምክንያቱም ዴቭ ለቤተሰቦቹ ለመናገር ትንሽ እየፈራ ይመስላል በዛ ላይ ሩታ ገና ለገና አዴን እያስፈራራቻት ስለሆነ